ትናንት አልፏል። ያለፈው አልፏል። ቶ ስላለፈው ማንነትህ እያነሳ ትጨነቅ። ስላለፈው መጨነቅ፣ መናደድ፣ መቆጨት፣ በትዝታ ወደ ኋላ መቆጠት፣ መጎተት ትልቁ ለወደፊቱ ህልምህ፣ ስኬት፣ ግብህ፣ ዓላማህ እንቅፋት። ስላለፈው ተጨንቀህ ምንም የምትለውጠው ነገር የለም ራስክን ከመኮንን ዛሬንና የወደፊቱን ከመግደል። ያለፈው አልፏል። የአሁኗ ሰዓት ከእጅ ላይ ነች ያለ መጨነቅ፣ ያለ ተንኮል፣ ያለ ንዴት፣ ያለ ፍርሃት፣ ያለ ተስፋ መቁረጥ ይኖራል። ነገ የራሱን እድሉ ይዞ ይመጣል። ነገ የአንተ የስኬት ቀን፣ ነገ አንተን በሀና ብሰህ ቀና ብለህ የምትኖርበት ነገ፣ አንተ ሌላ ሰው ነህ። ዛሬንም ያለፈውን መረስተህ በአዲስ መልክ በመያዝ አዲስ ህይወት የምንጎናጸፍበት ነገ፣ የተሻለ የምታደርገው ግን ያለፈውን ወደኋላ በመተው ከአለፈው ስህተትህ በመማር ዛሬን በማመስገን በደስታ በመስራት ያለብህን ስትሰራ ብቻ ነው። አሊያ ግን ዛሬን በመጨነቅና አጉል ምኞት በመሞላት ስላለፈው ስህተትህ እያብሰለሰልክ እየተጨነቅ የሚሆን የወደፊት ደስታ ፖሊሲ ጊ ተነስ። ዛሬን እንዳዲስ ጀምር። ዛሬ አንተ ትልቁ ቀን ዛሬ ወደፊት ህመህ አንድ እርምጃ የሚተራመድበት ቀን ተነስ። ዛሬ አንተ በደስታ በፍቅር በሀብት በእውቀት የተንበሸበሸ ህይወት ለመኖር የምትጀምርበት ቀን ተነስ። ዛሬ አንተ የረገጡህን፣ ከሰው በታች ያዩህን፣ እንደ ሰው ያልቆጠሩህን፣ ሀብት ከሌለ ስለሌለህ አንገት ያስደፉህን፣ ለሰላምታ የተጠየፉህን ሰዎች በሙሉ በማስናቅ በደስታ በልጠህ ለማሳየት መንገድ የምትጀምርበት ቀን። ዛሬ አንተ ትልቁ ስጦታ ቀን ያለፈውን ባለፈ በመቆጨትና በመጨነቅ የምትቀይረው የምትፈጥረው የተሻለ ነገር የለም። ያለፈው ወጣቻ ልምድን እና ያሳለፍከውን ጭፍንና ጨለማ ህይወት ሙሉ በሙሉ ሰርዘህ እንደ አዲስ ህይወት ሀ ብለህ ጀምር። ተነስ። ህይወትን ካወቅባትና ከተረዳሃት በጣም ልዩናት በምናብ የተሰጥህን ልዩና ደስ የሚል ነገር እየሳልክ ዛሬን በደስታ እየሰራ ተዝናናባት። ከልክ ያለፈ ምኞት መመኘት በጣም ዋጋ ያስከፍላል መመኘት የራሱ የሆነ ጥሩ ነገር ቢኖረው በጣም የተጋነነ በጣም ትልቅ የሆነ ነገር የምንመኝ ከሆነ ግን ጉዳቱ ከባድ ነው ጉዳቱ አሁን ባለን ነገር ላይ እንዳናመሰግን ያደርገናል ጭንቀትን ይፈጥርብናል ብዙታችን ላይ መረጋጋት እንዳይኖር ያደርጋል ከቀን ቀን የተባባሰ ሴት እንደማን እንደርስብት ነው ተስፋ ወደ መቁረጥ እና ጨለምተኛ እንድንሆን ያደርገናል ከአውልና ካላግባብ ምኞት መገታት አለብን። ያላግባብ ምኞት ራስን ከሌላ ከማናውቀው ነገር ጋር ማነጻጸር ማለት ነው። ይህ ደግሞ ሙሉ በሙሉ ደስታችን ይነጥቀዋል። ከመመኘት ይልቅ አንድ ግብ አስቀምጦ በዛ ግብ ላይ ዛሬ የሆነ ነገር በደስታ መስራትና መጀመር፣ ከዜሮ ተነስተን ባዶ ቤት መኪና፣ ምንም ምንም የሚፈይደው ነገር የለም። ድሃ በህልሙ ቅቤ ባይጠጣ ምን ይበጅ ነበር ነው የሚሆነው። መመኘቱ ክፋት የለውም ግን አጉል ምኞት ምንም ለውጥ የለውም ምንም ለውጥ የሚያመጣው ነገር የለም ከዛ ይልቅ መስራትና መስራት ብቻ ነው የሚያስፈልገው ዛሬን በደስታ ኑር ነገ ሌላ ቀን ነው ዛሬን ተነስ የሆነ እርምጃ ተራመድ ዛሬን በደስታ መስገ ነገ ሌላ የማታውቀው ቀን ስለማታውቀው ነገር ነገር እያብሰለሰልክ እና እየተጨነክ ምንም የምትለውጠው ነገር የለም የነገህ የሚጀምረውና የሚነሰው ነገን በደስታ መኖርና ህልምህነውን የምታደርገው ዛሬ ስለ ወደፊቱ ማንነትህና ስለወደፊቱ መኪና ቤት በመጨነቅ አይደለም። ዛሬን በደስታ ያለ ጭንቀት፣ ያለ ፍርሃት በአጉል ምኞት ሳትጠመር ከፈጣሪ ጋር ሆነ መስራት ስትችል ብቻ፣ መቀየር ከፈልግ ዛሬ ነው። ዛሬን ለወደፊቱ ግብህ ምን ያህል እርምጃ እየተራመድክ እንደሆነ፣ ምን ያህል እየሰራህ እንደሆነ ማወቅ ነው ያለብን። የዛሬ አሁን በዚህ ሰዓት እያከናወንክው ያለው ነገር የወደፊቱ አንድነትን የሚወስኑ ወደ ፊት ማንነትህ እያንዳንዱ የየቀኑ ውሎ ድምር ውጤት ነው። አመስጋኝ ምን ካላመሰገን እያንዳንዷን ክፍተት እያነሳ የምታማ የምትበሳጭ ከሆነ ሙሉ በሙሉ ቀስ በቀስ ያለህን ነገር እያጣት ሄዳል። እንኳን ልትጨምር የነበረውን ሁሉ ታጣለ። በቃ ሁሌም አመስጋኝ መሆን ያስፈልጋል። እርግጥ ብዙ ችግሮች ሊኖሩ ይችላል። ነገር ግን በማማረር እና በመጭነት የምንለውጠው ሆነ የምንጨምረው ምንም ነገር የለም። በሄድክበት ሁሉ ምስጋና አንገር በእያንዳንዱ እንቅስቃሴህ አመሰግናለሁ የሚወቅ ካፍ ኃይል ያኔ ወደ ህይወት የተሻለ ነገር ይመጣል። ያኔ በውስጥ ትልቅ ኃይል እየጨመረ ይመጣል። በቤተሰብህ፣ በጓደኛ፣ በልጅህ፣ በሚስትህ፣ በጎረቤትህ፣ በስራ ባልደረቦችህ አለመግባባት ሊፈጠር ይችላል። ግን የሆነ ጥሩ ነገር በመፈለግ ምስጋና ምስጋና አናግር። እነሱ ለአንተ ጥሩ እንደሆኑ አመስግናቸው። ያን ጊዜ ሁሉ ነገር አስተካከል ይጀምራል። ስለዚህ አመስጋኝ ለመሆን ሞክር። እንዳታመሰግኑ የሚያደርጋቸው ብዙ ችግር ሊኖር ይችላል። እንዳለንበት ሀገር፣ እንደሚደርስብን ግፍ እና በደል ለማመስገን ሊከብድ ይችላል። ነገር ግን ጥሩ ነገሮችን በመፈለግ ከማመስገኖች ሌላ አማራጭ የለን።